ይህን ሁሉ አስቀምጣል። ለምን እነሱ ጨርሰው ጨርሳቸውን እንዳይሳካላቸው ሰው እንዳትሆን እማያውራ ያለኝ የሆነ የተዋጠ ነገራችሁ ሲተፋውን እያየሁ መተት፣ ጥንቆላ፣ አስማ በጫት የተደገመ እርኩሳን መናፍስት እያየዋቸው ስለ ማህፀን የዘጋ አይምሮን ልታሳብድ ውጣሁን። በእባብ ቆዳ ላይ የተሰራ መተት ከሩቅ ተልከ የመጣ አሳብዳት አለው ይላል። በስጋ ዘመዶቿን የተሰራው ናውጣ በአክስቷ ቤተሰቦች የተሰራ እዛ ቤት ውስጥ የምትመለክ የአመት ሳያልቅ አሳብዳት አለው ምትል ማናንተ ማነ ሰው ሰላም እንዳይሆን ምን እያረግ? የሰውን በረከት ምን ታረጋለህ? የሰው በረከት እንዳይሳ እንዳይሳካ ታረጋለህ። ከዛስ እንዳይሻገሩ ቤተሰቦች ቤተሰቡን ሁሉ አሰርክ። ተቃጠልክ። ልተነብይ ነው። ቤታችሁን የያዘ አጋርን ትለቀቀ። ዘራችሁን የያዘ ለቀቀ። ማሰላሃ እንዳትባረኩ በደጅ የቆመው ለቀቀ። ቤተሰቦቿን ያስክ፣ በረከቷን ያስክ፣ ስኬቷን ያስክ። አሁን እ ታዲያ ምን ትሰራለህ? አሁንማ እነሱ ቸርች ሰው እንዳይሄድ ታደርጋለህ።

ለምንድነው እንደሆነ ጆሮዋን የምትይዘው? ተቃጠል ናካቦሽ ሸባጋታንዳ እግዚአብሔር አምላክ ምስክሬ ነው። ራእያ ያለው እማየው ራእያ ያለኝ የሆነ የተዋጠ ነገራችሁ ሲተፋውን እያየ አውሬው ተፍቶላችሁ ሲሄድ አየህ። አ ምን ፈለክ? በቃ እሁንማ እጅ ሰጠው በቃ። አሳዝኗችን፣ ነው ያለጨበጨባችሁ። ምን አረካት? ቶሎ ንገሪ። ምን አረካት? ይህን ሁሉ አስቀምጣል። አሁን ሰብስብና ያዝና ያዝ። ዳይ ዳይ ዳይ ዳይ ከማህፀኗ ላይ ከጨጓራዋ ላይ ሰብስብና በኢየሱስም ሶስት ጊዜ ጩ እናውጣ ዳይ

ለምን ለምን ማትለቀው ቶሎ ነገሬ? ለምን? ምን ፈለግ? ምን ልታረግ? እሷን ትፈልጋት ለምን? ከሶስት ዓመት በፊት የተገባ ኪዳን ጌታ ፈርሳለሁ ይለኛል። ከሦስት ዓመት በፊት ሕይወቷ ላይ ሰይጣን በመስዋዕት የገባበትን ኪዳን ለመመጣት አይ፣ ቀጥ ብለ ቀጥ ብለ ቁም፣ በኢየሱስ ማዘዝ፣ ሂድ፣ በኢየሱስ ጤናዋን ሁሉ የያስክ አንተ፣ የጨለመ ሀይ ሁሉ ነገሯን ያስክ አንተ። ክፉ አውሬ መተት መተት መተት ምን አረካት? ደም ብዛት ጣላት ብዬ ወደቀች። ስንት አመት ቆየ? ደንብ ዛብለ ጣልካት። ልናገራ በማናችሁም ቤትና ህይወት ላይ ያለ የበሽታ ጉልበት ይሰበር፣ ይሰበር፣ በኢየሱስም ይሰበር። ተቃጠልክ ተቃጠልኩ፣ ልቀቅ! አሁን ወይኔ እግሯንም እጇንም ሁለት አመት ነው ኖርክ። ስጓን የበላ ታገለግል እኮ ነበር አገልግሎታ። አሁንም ጭንቅል ጭንቅላቴ ተላጫኛለች ትጸለያለች አሁን ሶስት ጊዜ ጩ ነውጣ ዳይ ልቀቃት ልቀቅ ቀጥለውን ሶስት የባይል ጮኸ የመጨረሻ ሂድ በኢየሱስ ምግሯን ምለቅ እጇን ምለቅ ክብር አምጡ ለጌታ እና ዝሬቱ ጌታ በኢየሱስ ክርስቶስ አስተፋሉ ዘመኑ የያዘውን ሁሉ መተቱን፣ አስማቱ፣ ድግምቱን አፈርሳለሁ፣ አፈርሳለሁ። በዚህ ወጣት ዘመን ላይ እድሜ ላይ የተሰራ ጨለማ ኃይል፣ የድግምት ኃይል፣ ተናገር፣ አንደበቱ ከፍተ። በኢየሱስ ስም ምንም ነገር እንዳይሳካለት፣ ምንም ነገር እንዳይሳካለት። አስራ ስምንት ዓመት የሰራበትን በላሁ የሚባለው ነገር የለውም። በላሁ አንተ ስሙኝ፣ አስራ ስምንት ዓመት የለፋበትን ሰይጣን መብላት ከቻል የእኔ ጌታ የተበላ ማስተፋት አይችልም። አስራ ስምንት ዓመት የለፋበትን ወሰድከው፣ ወሰድከው አሁን ምን ልታደርገው ነው የምትፈልገው? የግሌ የራስ እልት አደረገው። በቤቱ ሰላም የለም። ባለ ትዳር ነው። አሁን በቤቱ ሰላም የለም። እሱን ጌታ ተቀብሏል። ሚስቱ አልተቀበለችም። ተደብቆ አሁን የመጣው በል። በኢየሱስ ክርስቶስም አሁን ቤቱንም ትዳሩ ለቀ እንድትሄድ ሶስት ጊዜ በኃይል ጩህ። ዳይ ዳይ። በኢየሱስም ሂድ። በጌታ በኢየሱስም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 በአሜሪካ ሀገር ለምትገኙ ቅዱሳን እስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው አካውንቶቻችን ያካውንቶቻችን ስጦታችሁን መስጠት ትችላላችሁ።